በእግር ኳስ ታሪክ ትውስታዎች ውስጥ በድንቅ መልክ ከሚዘከሩ ጨዋታዎች መካከል የ2006 የሪያል ማድሪድ እና የአርሰናል ፍልሚያ በወርቃማ ቀለም ተጽፎ ይኖራል። በአውሮፓ ትልቁ የክለቦች ውድድር መድረክ በሆነው የአውሮፓ ሻምፒየንስ ሊግ የዚያ የሳንቲያጎ ቤርናቢዮ ምሽት ድባብ በእነዚህ ሁለት ግዙፍ ቡድኖች ትንቅንቅ የእግር ኳስ አፍቃሪያንን ቀልብ ሰቅዞ ይዟል። በጊዜው ሪያል ማድሪድ እንደነ ዚነዲን ያዚድ ዚዳን፣ ትልቁ ሮናልዶ ሊዊስ ናዛሪዮ ዴሌማ፣ ዴቪድ ቤካም፣ ኤከርካሲያስ፣ ሮቤርቶ ካርሎስ፣ ሰርጂ ሴርጂዮ ራሞስ እና ሮቢኒሆ አይነት በዓለም ላይ እጅግ ዝነኛ የሆኑ ተጫዋቾችን ያቀፈ የአውሮፓ መድረክን ሲያናውጥ የነበረ ቡድን ሲሆን በሌላ መልኩ አርሰናል ደግሞ በፈረንሳዊው የመልካም እግር ኳስ አቀንቃኝ ፕሮፌሰር አርሰን ቬንገር መሪነት ፈጣንና አደገኛ የማጥቃት ስልት የሚያሳይ ወጣት ኮከቦችን ያቀፈ ቡድን ነበር። ጨዋታው ሲጀመር የመድፈኞቹ ተጫዋቾች የሎስ ብላንኮስን የሜዳ ላይ የበላይነት ለመገዳደር ቁርጠኝነታቸውን እያሳዩ ጀመር። በተለይ ፈረንሳዊው የፊት መስመር ተጫዋች ዳንኤል ኦነሪ የሰርጂዮ ራሞስንና የዊድጌትን ጥምረት እያስጨነቀና የአርሰናልን ጥቃት እየመራ ደቂቃዎች ሄዱ። በጨዋታው የአርሰናል የማጥቃት እንቅስቃሴዎች በጣም ፈጣን ከመሆናቸው የተነሳ ሪያል ማድሪዶች ምን ማድረግ እንዳለባቸው ግራ ተጋብተው ነበር። የመጀመሪያው አጋማሽ ሲጠናቀቅ፣ ምንም እንኳን የጨዋታው ውጤት ባዶ ለባዶ የነበረ ቢሆንም በሁለቱ ክለቦች በኩል ግን ለግብነት የቀረቡ ሙከራዎች ተደርገውም ነበር። በተለይ በመድፈኞቹ በኩል የቤርናቢዮን ቤተኞችን ኩም ሊያደርጉ የሚችሉ ያለቀላቸው ዕድሎች ወደ ግብነት ሳይቀየሩም ቀሩም። የሁለተኛው አጋማሽ እንደተጀመረ እንግዳዎቹ አሁንም ጥቃታቸውን ቀጠሉም። በጥቂት ደቂቃዎች ውስጥም ፈረንሳዊው የመድፉ የፊት አውራሪ የሪያል ማድሪድን ተጫዋቾች አጠራምሶ ወደ ፍጹም ቅጣት ምት ክልሉ ካመራ በኋላ ቦታ አይቶ የመታት ኳስ የኢከር ካሲያስን አልፋ የግቡ መረብ ውስጥ አረፈች። በጨዋታው 47ኛው ደቂቃ ላይ የተቆጠረችው ግብ አርሰናልን መሪ ማድረጓን ተከትሎ ባለሜዳዎቹ ሎስ ብላንኮስ ግብ ለማስቆጠርና ውጤቱን ለመቀልበስ ከፍተኛ ጥረት አደረጉም። ነገር ግን የፊላሚኒን የሴንድሮስ የቱሪንና የኤቦዌን የተከላካይ መስመር ሰብረው ገብተው ጎል ለማስቆጠር ተቸገሩ። ከዚህ የተከላካይ መስመር አልፈው የሚፈጠሩ የግብ ሙከራዎችም ቢሆን በዕለቱ ምርጥ ብቃቱን ካሳየው ጀርመናዊው ግብ ጠባቂ የንስሌማን መዳፎች መሻገር አልቻሉም። በዚህ የጨዋታ ሂደት ውስጥ አርሰን ቬንገር ልጆች መሪ መሆን የሚችሉባትን ከሜዳ ውጭ የተገኘችው ውድ ግብ ቢያገኙም ኳስን በመቆጣጠርና በማጥቃት የሪያል ማድሪድን ተከላካዮች በተደጋጋሚ ይፈትኑ ነበር። ያ ወደ ሩብ ፍጻሜ ለመሻገር የተደረገ የሳንቲያጎ ቤርናቢዮ ጨዋታ ከማራኪና ፈጣን እንቅስቃሴዎቹ ጋር ታጅቦ በርካታ የግብ እድሎች ቢፈጠሩበትም ተጨማሪ ግብ ሳይታይበት በመድፈኞቹ አንድ ለባዶ አሸናፊነት ተጠናቀቀም። ድሉ ለአርሰናል ትልቅ ስኬት ነበር። ሪያል ማድሪድን ሜዳው ድረስ ተጉዞ ማሸነፍ ቀላል አልነበረም። የአርሰናል ደጋፊዎች በደስታ ተሞልተው ይህንም ታሪካዊ ድል በታላቅ ድምቀት ሲያከብሩ፣ ሪያል ማድሪዳውያን በአንጻሩ ይህ የቤርነቢዮ ሽንፈት በፍጹም ሊቀበሉት የማይችሉት አይነት ሆነም። በአጠቃላይ የ2006ቱ የሪያል ማድሪድ እና የአርሰናል ጨዋታ በእግር ኳስ ታሪክ ውስጥ ልዩ ቦታ የሚሰጠው ድንቅ ክስተት ነበር። የአርሰናል አስደናቂ አሸናፊነት ለብዙዎች መነሳሳትን የሰጠ ከመሆኑ በላይ የእግር ኳስ ጨዋታን ውበት አጉልቶ አሳይቷል። በጥሎ ማለፉ የመጀመሪያ ዙር ጨዋታ ወደ ስፔን ተጉዞ በጠባብ የግብ ልዩነት አሸንፎ የተመለሰው የአርሰን ቬንገሩ አርሰናል በሜዳው ያደረገውን የመልስ ጨዋታ ያለምንም ግብ አጠናቆ ሩብ ፍጻሜውን የተቀላቀለ ሲሆን ዩቬንቱስን ድል አድርጎ ግማሽ ፍጻሜ ገብቷል። በዚሁ ዙርም ሌላኛውን የስፔን ክለብ ቪያሪያልን አሸንፎ ለፍጻሜ ደረሰም። በፍጻሜ ጨዋታ ግን በለሳይ ቀናው ቀርቶ አርሰናል በታሪኩ የመጀመሪያ የሆነውን የአውሮፓ ሻምፒየንስ ሊግ ዋንጫን ለማሳካት ቢቃረብም ሕልሙ በድራማዊው የፍጻሜ ጨዋታ ጨንግፎ ቀረም።